ያረሱ ትላላቸው ሴት ስታሐሉ። ሰላም እንደናችሁ የተከበራችሁ የዛህራ ሙካድ ትብ ተከታታይ ሁሉ፣ ሰላም ሁሉ መልካም ሁሉ ሸይና ከኔ ጋር አልሐምዱሊላ ሁሉ ሰላም ነው ውዶቼ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ ውዶቼ። ዛሬ እንግዲህ ቲጅና ዶክተሩ ዶክተር ሮቤል እንግዲህ ቲጅን አንቆ ይዟታል ማለት ነው። አይ ቲጂ እና አንዳንድ ጊዜ እኮ መጥፎ መስራት ይሄ ነው ውጤቱ። ለቲጂ ውጤቱ ደርሷታል ማለት ነው። ደግሞ እኮ ምንድን ነው ሮቤል ደግሞ ባልሰራው ነገር እኮ ነው። አሁን ደግሞ ትክክለኛ መረጃ እንኳን ሳታመጣ ነው የተወረጠችው ማለት ነው። እና መቶች ምንድን ነው የተፈጠረው ማለት ጥሩ። ቲጂ ቲጂ ጓደኛዋን ትለምናታለ፣ ጓደኛ እንድትመልሳት ቤት ያው ሁለት ሶስት ጊዜ ሞከረች። ጓደኛውም ስለነቃች ቤዛም ስለነቃች በቃ አንቺ የምትባይ ጓደኛ የለኝም በቃ ትንጭ ቢዞር በልኝ አለቻት። አሰናበተቻት ማለት ነው። እሷ ስታሰናብታት በቤት ትመጣለች። ቤት ቆርቆራ ሰራተኛቱ ትከፍልላት እና ሰራተኛቱን ማን የላከሻለቻት፣ ከዛ እኔ የቤዛ ጓደኛ ነኝ ቲጄ እባላለሁ አለች። ከዛ የሳሚን ንግግር አስታወሰች እና ሰራተኛቱ ደግሞ አይ ጋሼ ማንንም እንዳታስገቢ ስላለኝ መግባት የለብሽም ትላታለኝ ስለዚህ አንቺ መግባት የለብሽም ተመለሽ፣ ስትላት ቲጂ የምትናደድና፣ እንዴ እኔ እኮ ምናምን ብላ ልገባ ስትል በሩን ድርግ አድርጋ ትዘጋባታለች። እሷ ወይ ሳሚ ወይ ሮቤል እንዲላኳት እርግጠኛ ናት። እኔ ስራዋ ስለሆነ እንደዚህ ዝሻረ ስለሆነ ስራዋ፣ ወይ ሳሚ ወይ ሮቤል። ስለዚህ አሁን ለቲጂ ለ ጓደኛዋ ትደውላለች። ለጓደኛዋ ትደውል እና ሰራተኛቱን ቱኔላ የላካት ሮቤል ነው ትላለች። ሰራተኛ ቱኔላ የላካት ግን ሮቤል ሳይሆን ሳሚ ነው። ሁለተኛ ደግሞ ሳሚ ምን ምንድን ነው ኋላ ሳሚ ሊሽ አይፋታቸውም። ቤዛ እና ሱራፌል ምርጥ ኑሮ እየኖሩ ነው። ግን አሁን በጣም እየረበሻቸው ያለው ማን ነው? ሳሚ ነው። እና ሳሚ አሁንም ጎዳት ይሆናል፣ አሁንም እንደዚህ ነው እያለ ሱራፌልን ምንም ሊያምነው አልቻለም። ኋላ ሚስቱ ናት በእርግጥ እሱ ነው ያዳናት፣ ሳሚ ነው ያዳናት። ግን አድኗታል ተብሎ ደግሞ አሁን እንጃ፣ ብቻ እሱ አሁን ድረስ ሊያምነው አልቻለም፣ ሱራፌልን ማለት ነው። ሱራፌል እየዋሸ ነው፣ ሱራፌል አሁንም በሸር ላይ ነው፣ ምናምን እያለ ነበረ ነበር እና ሱራፌልና ቤዛ እንግዲህ በፍቅር እየተንበሻበሽ ነው፣ ደስ ይላሉ። ሱራፌል እንደውም እንትናን ቤዛን እያላት ነበረ። ግን የዛ ጊዜውን ንገሪኝ ሲል፣ መቼ ነው የምትነግሪኝ? ምንድን ነው የተፈጠረው ሲላት የነገረች የተፈጠረው በቃ አንተ የነ ነገር ታልመለስኩላት ተውኝ ማለት ነው አለችዋ። ዋልተውሽም እስከመቼም አልተውሽም። ነገር ይሄዳል። የተፈጠረውማ ቲጂ ምግብ ውስጥ ምንድነው? እሱ ሌባ ሆኖ እኛ ቤት ገባ። እኛ ቤት ሲገባ ቲጂ ሽሮው ውስጥ ሽሮው ውስጥ መርዝ አድርጋበት እንደነበረ አያት። ከዛ እሱ ደግሞ ያንን ሽሮ ደፍቶ ሌላ ሽሮ አረገልኝ እና በሰዓቱ ያልሞትኩት ለዛ ነው ብላ ተነግረዋለች ለሱራፊል ማለት ነው። እና ሱራፌል በቃ እንዲሁ በጣም ማመሰግነው በቃ እኔ እንደዚህ አይነቱን ሰው ነው ለንትን ልዋጋ ያልኩት ምናምን ብሎ ያኔ የማዘን ቢጤ አለ። እንግዲህ እውነት ይሁን ውሸት እስኪ እንግዲህ የምናየው ይሆናል። ዝሮ እሷ አሁን እንደመለደም ነገር አለ ሱራፌል ማለት ነው እና ሱራፌል እንደዛ አለ። በቃ አኒ ተዘጥታል ማለት ነው ስትለው በጣም ምናምን አላት። ከዛውም በኋላ እቺ ደግሞ ሰራተኛይቱ ደግሞ ሄደች እዛ እነ ሳሚ ጋር። እነ ሳሚ ጋር ትሄድና ሰራተኛይቱ ሰራተኛይቱ የሳሚ ፍቅረኛ አልነበረች በፊት። በቃ እንትናኮ በቅናት ልሞት ነው። ሉሲ ሉሲ በቅናት ሾጥ ልትል ነው ለምንድነው? ለምን ደውልክላት? ለምን ለምን ስትል ዛሬ እንደውም ሸተጥ ብላ ቤታቸው ሄደች። ደግሞ ይባስባችሁ ብላ ቤቷ ሄደች። እንግዲህ እንደያያችኋት ሊያዙ ሊጫበጡ ደረሱ፣ ሉሲና አዲሷ ሰራተኛ ማለት ነው። አዲሷ ሰራተኛ ደግሞ ልጅ አላት። ልጅ ሳሚ ይሁን ይለላ እንግዲህ አይታወቅም። እና ውዶቼ አሁን ይሄ ድራማ በጣም አሪፍ ነው። ይሄ ዶክተሩ ቢፋታቸው ምን አለ? ሁለተኛ ደግሞ እቺ ቲጅን እንኳን ነቅተውባታል። ምንድነው የሚባለው? ተጠላቶቼ እኔ እጠብቃለሁ ከወዳጆቼ አንተ ጠብቀኝ ይባላል። እና ወዳጅ መስላት ጎዳችት ጎዳቸው እየነበረችው ቲጅናት። ግን ሱራፌል ራሱ ትክክለኛ መለደምን አይለደመው ማለት ከቲጂ በቃ ውልቅ ብላን የወጣችለት ይሄ እሷ እሷ ናት እንደውም እሷ ስነግረው ለቲጂ ቲጂ ናት እንደዚህ እንዳረክ የነገረች ስትለው ነው። እንግዲህ ሱራፌል ቲጂ እንድንቅ ያደርጋል። እሷ ናት የነገረች። እሷም ቤዛም ገብቷታል። ሄዶ እንደሚያንቃ ስለገባት ነው እየነገረችው ማለት ነው። ቤዛ እና ሁለቱም ይገባቸዋል። ሱራፊልም ምነው ነው ዶክተሩም ቲጂም እንደዚህ እያያዙ፣ ዶክተሩ ደግሞ የሚያለቅስበት ቀን ይቀርባል። ቲጂ እንግዲህ ሻራ ላይ ወድቃ ጎዳና ላይ ወርቃ ኤች ሲበላይ ታችኋታል የደረቀ ቂጣ እየበላች ሻራ ላይ ወርቃለች። የዚህ የዶክተር እንግዲህ ሸሩ ደግሞ አንድ ቀን የሚፈታና የሚታይ ይሆናል። አሁን እሱ ነው ጥሩ ሰው መስሎ ቤዛ እንዲጎዳት እያለ ያለው ማለት ነው። የቤተሰቦቻችን ጥላቶች እንዲ ብለው የቤተሰቦቻችን ጥላቶች መጥተው ሂደው እያለ በጭንቀት ራሱ ሊገላት ያለው እሱ ስለሆነ እንግዲህ እስኪ አብረን የምናይ ይሆናል። ሱራፌል እና ቤዛን በፍቅራቸው ቀጥለዋል። ሳሚ እና ሉሲም እንግዲህ በፍቅር ይቀጠሉ ይመስላሉ። አሁን ሳሚ የተስተካከለው ያው ቀልድና ምሮ ስለማይለይ ነው። ሁለተኛ ኝኝኛ ብዝታበታለች። ሉሲ ለምድን ለምድ በቃ ጭቅጭቅ ማለት ነው። እጉራን ደግሞ ሳትታመም ነው ታመምኩ ያለችው፣ አይታችኋታል። እች ሰራተኛ የተሄደች ጊዜ እንደ ሲያያዙ፣ እጉራን ሳትታመም ነው ታመምኩኝ፣ ታመንኩኝ እዚያ ላይ እሷማስኮ እንደተላለፍ ምናምን። ሁለተኛ ደግሞ እዛ ምግብ ቤት ሲወስዳት ቤዛ እና ሱራፌል ሊመጣሉ ብሎ አላሰብም። ግን እሷ ቤዛ እና ሱራፌል ስታይ ብዳለች፣ ልታስቀናቸው ነው ምናምን። እሱ ግን ፉስታን አንግስቶላት ምናምን የሚያምር ልብስ አልብሷት ነበረ። እንግዲህ ሊቀጥሉ ይችላሉ፣ ምክንያቱም ማማዬም ተወዳታለች፣ እሷም ስለምትወደው። እንግዲህ ቤዛም ለሱ ስለማትሆነው፣ ሉሲ ሉሲና ሳሚ ፍቅራቸው ይቀጥል ይመስለኛል። መቀጠልም አለበት። እንደዛ ነው ጥሩ የሰው ሚስት ላይ ፊጥታ ማለት ሳሚን ሉሲን ቢዝ ይሻላል ባይ ነኝ ዶክተሩና ይቺ ደግሞ እንግዲህ በወይ በጸባቸው ይቀጥሉ ወይ ሁለት ሸረኛ ተጋብተው እዛው ሸረኛ የሆኑ እና ውዶች እየላይክ ሸር ሰብስክራይብ አድርጉ አበረታቱኝ ስለምታበረታቱኝ ከልብ አመሰግናለሁ። ክብር በሉልኝ። ላይክ እያደረጋችሁ ነው፣ ኮሜንትም ጻፉ። ሀሳብ አስተያየታችሁን ሀሳብ አስተያየታችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ከልብ አመሰግናለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ዩቱብ እንግዲህ አንዳንድ ጊዜ አንዳንድ ቪዲዮ ምርጥ ይሆናል፣ ይሄዳል፣ ደህና ይታያል። አንዳንዱ ደግሞ ዘጭ ብሎ ይቀራል ማለት ነው። ይሄ ምርጥ ነው ብዬ የምሰራው ዘጭ ይላል። ደግሞ ዝም የኖርማን የሰራሁት ደግሞ ይታያል ማለት ነው። እና እስኪ እንግዲህ እንሞክረዋለን። ዝሮ ብቻ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። በቃ ይሄ ቪዲዮ በሌላ ቪዲዮ እስከምንገናኝ ባይ ባይ።